ማርልኝ ትላለች መቼም እኔ ክፉ ክፋት አይሰለቸኝ ኃጢአት አይሰለቸኝ ሰይጣን ለራሱ ግብር አቅፎ እያመቻቸኝ ስንቱን የእድሜ መንገድ ሰወድቅ አሳለፍኩት የሞትን ጥልቅ ገደል ማርልኝ በምትል የእናት ልመና ዘልዬ ያለፍኩት የኃጢአትን መርዝ ሰርክ እየተጋትኩኝ ከሞት ቤት ልገባ ደጁን እያንኳኳው ከቤቱ ደርሼ ማርልኝ ስትለው ይቅር ብዬሃለሁ በሚል የምሕረት ቃል ከሞት አፋም ልጬ የመጣው ተመልሼ። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ማርልኝ ማርልኝ ትላለች። ማረው ካላለችው የኃጢአት መርዝ ጠጥታ ነፍሴ ትሞታለች። ማርልኝ ትላለች። በምድር ባለው ሁሉ ባለመጠንቀቄ በምድር ባለው ሁሉ የኃጢአት ወጥመድ ባለመጠንቀቄ ነብሴን አስገባኋት። ታዲያ በዚህ መሃል የነብሴን ጠበቃ ስንት ጊዜ በድዬ ማረልኝ ለማለት ስንት ያመላለስኳት፣ ማረልኝ ትላለች። ለእኔ በደል መስራት እንደማይሰለቸኝ የነብሴ ዋስ ሆና ማረልኝ የምትል ሁሌ ከአምላኳ ፊት መንበር ከክ ማይደክማት እንቁናት አለች። ማረልኝ ማረልኝ ማረልኝ ትላለች ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። አረጋግጥ ትላለች ስጋ ያሸንፎኝ ወደፈለገበት መንገድ እየመራ በጨለም ዓለም ውስጥ ብርሃን የሚመስል ከጽልመት የባሰ እያሳየ ጮራ ገደል ጫፍ አድርሶ ወደ ጥልቁ ጉድጓድ ሊጥለኝ ሲታገል እሷ ትደርሳለች ደግሞ እንደ ልማዷ ከልጅ ከአምላኳ ፊት በርከክ ትልና ማረልኝ ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለም ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታል ማረልኝ ማረልኝ ማረልኝ ትላለች። ስሰርቅ፣ ስዘሙት፣ ስሳደብ፣ ስራገም ሁሌ ስመላለስ ከአምላኬ ርቄ በበደል ገመገም የኃጢአቴ ጽዋ ሞልቶ እየፈሰሰ ሰርክ ይከተለኛል ከኋላ እንደ ጥላ። ታዲያ በዚህ ጊዜ ድንግል በርከክ ክብላ መልሰው ትላለች። የመጣሁበትን ዱካዬን አጥፍታ ከፊት ትቀድማለች በርከክ ክትልና ልጄን ማር ትላለች። ታዲያ እኔ ወለታ ቢስ ክፉ ሰው አይደለም ያረገችልኝን ሁሉን ነረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ ማርልኝ ማርልኝ ማርልኝ ትላለች። ስንት ጊዜ ከሞት አፍ እየላከች እጇን ብታስመልጠኝም ክፉ ሰው አይደለው፣ ያደረገችልኝ እናቴ ውለታ ትዝ እንኳን አይለኝም። የአምላክ እናቱ ልጇ የፈጠራት መላእክት ቅዱሳን አበው መነኮሳት ከፍ ከፍ አድርገው ቢያመሰግኗትም፣ ለእኔ ለአንድ ሀጣን አምላኩን ለረሳ ማርልኝ ለማለት ሁሌ ከአምላኳ ፊት መንበርከክ አይሰለቻት። ታዲያ እኔ ውለታ ቢስ ክፉ ሰው አይደለው ያረገችልኝን ሁሉን እረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ማርልኝ ማርልኝ ትላለች። ነጋዴው የኔ ልብ ነጋዴው የእኔ ልብ በኀጢአት ደንድ ነው የሞትን መንጋጋ በእጁ እየነካካ ጨዋታ እያበዛ መክሰር ነው ሁል ጊዜ ነብሱን እየሸጠ አድሮ የሚተላ ስጋን እየገዛ ታዲያ፣ በዚህ ጊዜ ማትረፍ የማያውቀው ነጋዴው እኔነት ነብሱን በስጋ ብር ሲለውጥ እያየች እዝን እትልና ነብሴም በሸጥኩበት ገበያ እያለፈች አይኗን ቀና አድርጋ ማርልኝ ትላለች ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታል። ማርልኝ ማርልኝ ማርልኝ ትላለች ዓለም ህፃን አርጋኝ አለም ህፃን አርጋኝ፣ አምላኬን ልከተል ከኋላው ሳለቅስ፣ ብልጭ ልጭ አሳይታ ታታልለኛለች። ከአባቴ ለይታ ካስቀረች በኋላ ስጋዬን ቁጭ አርጋ ነብሴን ትበላለች። አምላክ በዚህ ጊዜ እምነት የጎሎበት ፊቱን ያዞረው ሲል ሁሌ ልመነዋ፣ ማርልኝ የሆነ እናት ትደርሳለች። ዛሬም እንደገና ፊቷን ዘንበል አርጋ በርከክ እያለች እናትህ አይደለሁ ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁም። ያደረገችልኝን ሁሉን ረሳና ደግሜ የበድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ብቻ ብቻ የበደሌን ብዛት ውዬ በማደሬ እየሸፋፈንኩት ለእኔ ሲል የሞተን አምላኬን ዘንግቼ በኃጢአት ጅራፍ ስንት ጊዜ ገረፍኩት። አላውቀውም ብዬ ስንት ጊዜ ካድኩት። በልቤ አደባባይ መስቀል አሸክሜ ስንት ጊዜ ሰቀልኩት። ግን ይቅርባዩ ጌታ ከሩኅሩኅ እናቱ ከሞት ሊመልሰኝ ስለተወለደ የኃጢአቴ ክምር በድንግል ልመና በእሱ ይቅርባይነት በቸርነት ውሳት ጨርሶ ነደደ። ግን ደግሞ በዚህ ሁሉ መሃል በዚህ ሁሉ መሃል የልቤ ጀርባ ላይ አዝየው የምኖር አንድ ጥያቄ አለኝ። መልሱን ባሰብኩት ቀን እሳት እንደነካው እንደ ራስ ቅቤ ቶሎ የሚያቀልጠኝ እግዚአብሔር እናቱን ማርልኝ ስትለው እሺ ባይላት ኑሮ ምን ነበር ሚውጠኝ? ማርያም ለእኔ ስትል ማርልኝ እያለች ባትለምኖ ኑሮ ማን ነበር ከሞት እጅ ችሎ የሚያስመልጠኝ? ብቻ ይመስገን አምላኬ ማርልኝ የምትል ርኅሩኅ እናቱን ለእኔም ስለሰጠኝ። አሜን ሁሌ ልመናዋ ሁሌ ልመናዋ ማርልኝ የሆነች እናቱን ለእኛም እናታችን አድርጎ የሰጠን የድንግል ማርያም ልጅ መዳን ያለም ስሙ የተመሰገነ ይሁን። ቆኝ